አዳስ ታዲያስ! ኢትዮጵያ ውስጥ የምንቸገርለት ወደሆነ አገልግሎት ወደሆነ ነገር ለመግባት የምንጨነቅለት ደንበኛ ከየት ይመጣል? አገልግሎት የማን ይጠቀምልኛል? ማን ይገዛኛል? እንዴት አድርገዋለሁ? እንዴት ይሳመርታለሁ? እውቀት ከየት ይመጣል? እገዛ ከየት ይመጣል? በጀት ከየት ይመጣል? ደንበኛ ከየት ይመጣል? አደለ? አብዛኛው የችግር ነው። ስለዚህ ይህንን ደግሞ እኩል የጀመሩት ከብዙ ባንኮች በቅድሚያ የተሰለፉት ብዙ ቦታ እስከዛሬ ያን ያክል የማታቋቸው ነገር ግን ቤት አድርገን እናፈንደው በምን አይነት ቴክኖሎጂ ፊትን ቅደን ብለው ቁጭ ብለው የቤት ስራ ሲሰሩ የነበሩ ባንኮች ኦሮሚያና ፀደይ ባንኮች ዛሬ ከሚሊዮነሮች መንገድ ፓርትነር ለመሆን ግንባር ቀደም ሆነዋ ለጉጉስ ስንጠብቀው የነበረው የሚሊዮነሮች መንገድ ስራ ጀምሩ ከማለቱም በላይ እንዴት ነው የደንበኞች ትስስር እንዴት ነው እድገታችን የሚለካው እንዴት ነው ካሽ አጥረን በቼክ የምንገባያየው እንዴት ነው ወደ አንድ ኔትወርክ መተን የልምድ መለዋወጥ የማርኬት የግብይት መለዋወጥ